እስካሁን የጠቀስናቸው የሰበር ውሳኔዎች በፍትሐብሔር ሥነ ሥርዓት ሕጉ 83 2435 ወዘተ በአማርኛው ነገር፣ በእንግሊዝኛው ደግሞ አሊጌሽን ኦፍ ፋክስ በሚል የተጠቀሰውን ሀሳብ በትክክለኛው በአግባቡ የሚያንጸባርቁ በተከሳሹ በኩል የሚታወቅ ተከሳሹ መካድ የነበረበት ባለመካዱ ምክንያት ግን እንደታመነ ተቆጥሮ ውሳኔ የተሰጠባቸው ምሳሌዎች ናቸው። በመቀጠል ደግሞ ፍርድ ቤቱ በእንግሊዝኛው ቅጂ ላይ በተለይ አሊጌሽን ፋክትና ፋክትን ባለመለየቱ ምክንያት ተከሳሹ የግድ መካድም እንኳን ባይኖርበትና ከሳሽ ማስረጃ የማቅረብ ግዴታ እያለበት በስር ፍርድ ቤትም ይሁን በይግባኝ ሰሚ ፍርድ ቤት እንደታመነው ይቆጠራል በሚል በተሳሳተ መንገድ ከተሰጠ ውሳኔዎች ውስጥ የተወሰኑትን አንዱ ለሶስቱን እናያለን ማለት ነው። የመጀመሪያ የምናገኘው የሰበር መዝገብ ቁጥር 62952 ይሄ በግንቦት 16 ቀን 2023 ዓ ም የተሰጠ ውሳኔ ነው። ይሄ የውርስ መዝገብ ነው። የተለያዩ ዝርዝር ፍሬ ነገሮች አሉት። ከዚህ ውስጥ ግን ለአሁን ለምናነሳው ውይይት ፋይዳ ያለው ምንድን ነው? አውራሽ እናታችን ገነት ፈይሳ ከዚህ ዓለም በሞት በመለየታቸው የእናታችን ወራሽ መሆናችን በግንቦት 16 ቀን 1916 ዓ ምት በፍርድ አስወስነናል ነው ክርክሩ። የይርጋ ክርክር ነው። በይርጋ ታግዷል በሚል ሰበር ደርሷል። ሰበር ላይ ምንድን ነው የሆነው? ሰበሩ ውሳኔውን ሲሰጥ ካሰፈረው ሀሳ ውስጥ የተወሰነውን ቀንጭበን እንወስዳለን። ምን ይላል? ከላይ ከተገለጸው በተጨማሪ የተጠሪዎች እናት ነሐሴ 16 ቀን 1990 ዓ ም ከዚህ ዓለም በሞት የተለዩ መሆኑን በመግለጽ አመልካች በሰበር አቤቱታቸው ያቀረቡትን ክርክር ተጠሪዎች ክደው አልተከራከሩም ይህም ተጠሪዎች እናታቸው ነሐሴ 16 ቀን 1990 ዓ ም ከዚህ ዓለም በሞት የተለዩ መሆኑን እንዳመነ የሚቆጠር መሆኑ የፍታ ቤት ምሳት ህጉ ብሎ ሁለት4ሳአ ይጠቅሳል። ይሄ በጣም በርካታ ስህተቶች የተሰሩበት ሐተታ ነው። በመጀመሪያ ደረጃ በሰበር ደረጃ የሚካሄድ ክርክር የህግ ክርክር ነው እንጂ የፍሬ ነገር ክርክር እንዳለ መሆኑ መጠን በአመልካች በሰበራ ቤታ ላይ የጠቀሰውን ነገር አልካደም፣ እንደታመነ ይቆጠራል ተብሎ ወደ ፍሬ ነገር ክርክር መገባቱ ራሱ ይህ በጣም ግዙፍ የሆነው መሰረታዊ ስህተት ነው። ምክንያቱም ከስር ጀምሮ የጣራና የተረጋገጠ ፍሬ ነገር ነው። ከፍርድ ቤቱ ችሎቱ ውሳኔ ለመስጠት የሚያስችለው በቂ የሆነ የተረጋገጠ ፍሬ ነገር ከሌለ መዝገቡ ወደታች መመለስ ነበረበት እንጂ ሰበር ላይ ከደረሰ በኋላ እንደታመነ ይቆጠራል ተብሎ በተለይ ፍሬ ነገር ላይ እንደገና መገባቱ ይሄ በተለይ ለሰበር ይዘት ነው። ሌላው የተጠሪዎች እናት ነሐሴ 16 ቀን 1990 ዓ.ም ከዚህ ዓለም በሞት የተለዩ መሆኑን ክደው አልተከራከሩም። ይሄ ራስህን እንዳው እንደ ተከሳሽ ዳርግነ ይሄ እኔ የሚመለከት ጉዳይ አይደለም። በህይወት ሊኖሩም ይችላሉ። የጠሮች እናት ዘጠና አንድ ሊሆንም ይችላል የሞቱት፣ ሰማንያ ሊሆንም ይችላል የሞቱት። ያንን ማቅበት መንገድ የለም። ከኔ ጋር ተያይዞ የተገለጸ ፍሬ ነገር የለም። ሀዘን ደርሷል ለቅሶ ደርሷል አልተባለም፣ ያውቃል አልተባለም ከኔ ጋር ባልተያያዘበት ሁኔታ ይህንን ፍሬ ነገር ለክሱ መሰረት ያደረገው ከሳሽ ማረጋገጥ ይኖርበታል እንጂ እናታቸው እንደሞቱ በዚህ ዓመተ ምህረት እንደሞቱ እንደታመነ ይቆጠራል ተብሎ ድምዳሜ ላይ ሊደረስበት አይችልም። ምክንያቱም ይሄ አሊጌሽን ኦፍ ፋክት ለ ምንን የሚመለከት ከኔ ጋር የተሳሰረ ከኔ ጋር የተገናኘ አይደለም። ማስረጃ ካለኝ አጸፋዊ ማስረጃና ክርክር ማቅረብ ሰየው ነው። ለምሳሌ ተጠሪዎች እናት ነሐሴ 16 ቀን 1990 በቴሌቪዥን ስብሰባ ላይ ንግግር ሲያደርጉ ማስረጃ ካለኝ ይህንን በመከላከያ መልስ ባቀርብ ጥሩ ነው። ነገር ግን ምንም አይነት ማስረጃ ባላቀርብም ይሄ የከሳሽ ግዴታ ነው። በርደን ፕሩፍ የማስረዳት ሸክም ከሳሽ ይሸከማል እንጂ ይሙቱ አይሙቱ ላቅ የምችልበት መንገድ የለም። አንድ ሰው ደግሞ የማያውቀውን ነገር ሊክድ አይችልም። ስለዚህ እናታችን በዚህ ዓመተ ምህረት ሞቷል ያለው ሰውዬ ወይም ደግሞ ከሳሽ እናቱ በዚህ ዓመተ ምህረት መሞቷን የግድ ማረጋገጥ አለበት እንጂ ባለመካዱ ምክንያት እንደታመነ ይቆጠራል ወደሚል ድምዳሜ ላይ አያደርስም። ይሄ ይሄ መሰረታዊ ስህተት ነው። 234 241 83ም መካድ አለበት ተብሎ በግልጽ የሚያመለክቱ አሊጌሽን ኦፍ ፋክት ከተከሳሹ አንጻር አደረገው፣ አወቀው ብሎ ከተከሳሹ ጋር የተገናኙትን ፍሬ ነገሮች ነው እንጂ በከሳሹ ዛቢያ ውስጥ ብቻ ያለ ከሳሹ ብቻ ሊያውቀው የሚችል ፍሬ ነገር ካድ ተብሎ ስነ ስርዓት ህጉ ግዴታ አላስቀመጠ። ምክንያቱም አላውቅም፣ እኔ እናታቸው ይሞቱ አይሞቱ የማውቀው ነገር የለም። ካላወኩኝ ደግሞ ልክድም ላምንም አልችልም። ይሄ የማስረጃ ጉዳይ ነው። ከሳሽ ማረጋገጥ ነበረበት። ሌላውን እንደቀድሙ ስህተት የተሰራበት የሰበር መዝገብ ሰበር መዝገብ ቁጥር 129671 ይሄ ጥቅምት 14 ቀን 2009 ዓ.ም የተወሰነ ውሳኔ ነው በዚህ ክርክር ላይ በዚህ መዝገብ ላይ እንደታመነ የተቆጠረውና አከራካሪ የነበረው ፍሬ ነገር ምንድን ነው በተለይ ከዜግነትና ከመደበኛ መኖሪያ አንጻር ክርክር ተነስቶ ምንድን ነው ያለው ችሎቱ ጉዳዩን እንደመረመር ነው አመልካች መደበኛ መኖሪያ ስፍራቸው ኢትዮጵያ ውስጥ መሆኑን ገልጸው ተከራክረዋል ልብ በሉ አመልካች መደበኛ መኖሪያ ስፍራቸው ኢትዮጵያ ውስጥ መሆኑን ገልጸው ተከራክረዋል ተጠሪ አመልካች በዜግነት ኤርትራዊ ናት ከሚሉ በስተቀር አመልካች በህፃንነቷ ወደ ኢትዮጵያ መጥታ የቀበሌ ቤት ተከራይታ እየኖረች መሆኑን ገልጻ ያቀረበችውን ክርክር በተለይም ለዚህ ሰበር ሰሚ ችሎት ባቀረበችው የሰበር አቤቱታ ያገለጻችውን ፍሬ ነገር ተጠሪ በሰጠችው መልስ በግልጽ ክዳ ያቀረበችው መልስ የለም። አሁንም ስተት ነው የሰራው። አንደኛ በሰበር ላይ ፍሬ ነገር ስላልካድክ እንደታመነ ይቆጠራል የሚል በሚል ውሳኔ መስጠት ቢሆን ስተት ነው። ሁለተኛ ይሄ እንደው አንድ ፍሬ ነገርም አይደለም ታሪክ ያለው ነገር እኮ ነው። ማለት እነዚህ ሰዎች አብረው የሚተዋወቁ አብረው ያደጉ ካልሆነ በስተቀር በህፃንነቷ ወደ ኢትዮጵያ መታ፣ አንድ ፍሬ ነገር ነው እንግዲህ የቀበሌ ቤት ተከራይታ፣ ሁለት ፍሬ ነገር ነው እየኖረች መሆኑን ገልጻ ያቀረበችው። አላውቅም እኔ ትኑር አትኑር፣ የቀበሌ ቤት ውስጥ ትኑር፣ የኮንዶሚኒየም ቤት ውስጥ ትኑር፣ ሌላ ሀገር ውስጥ ትኑር፣ ምንም አውቀው ነገር የለም። በደፈናው መከራከሪያውን አቅርባለች። መደበኛ መኖሪያ ስፍራቸው ኢትዮጵያ ውስጥ በዜግነት ኤርትራዊነች ብሎ ተከራክሯል። ከዚህ አልፎ ግን በህፃነቷ ከእህቷ ጋር መታ የቀበሌ ቤት ተከራይተው ከዛ በኋላ ጎረቤቷን አግብታ እንደዚህ አይነት ፋክቶችን ላቅ የሚችልበት ምክንያት የለም። ይሄ የእሷን የሚመለከት ጉዳይ ነው። ስለዚህ ፍርድ ቤቱ በተለይ በሁለቱ መዝገቦች ላይ የሰራው መስጠት ነው። ምክንያቱም እኔ አደረግኩት ፈጸምኩት ተብሎ የጠቀሰብኝ አሊጌሽን ፋክት የለም። ኢቭን በሰበር ደረጃ ቢሆን ማለት ነው። ስለዚህ በህፃነቷ ትምጣ፣ ወጣት ትምጣ፣ ምጣ አርጅታ ትምጣ እስካላወኪን ድረስ የማላቀውን ነገር ልክድ የሚችልበት ነገር የለም። ይህንን ዝርዝር የሆነ ታሪክ እሷ ነች ማረጋገጥ ያለባት። እውነት ነው ብላ በክሷ ላይ ገልጻለች። በእያንዳንዱ ወደ ኢትዮጵያ ስመጣም፣ የቀበሌ ቤት ስከራየም፣ ከሳሹ አብረኝ ነበር የሚባል ከሆነ ያ አንድ ነገር ነው። መካድ ወይም ደግሞ ማመን ነበረበት ተከሳሹ። ከዚህ ውጭ ግን በማናቸውም መልኩ ሊያቅ ሊታወቅ የማይችልን ዝርዝር ታሪክና ፍሬ ነገር ወደ ኢትዮጵያ መምጥ በህፃነቷ ትምጣ በቀበሌ ቤት ተከራይታ እየኖረች መሆኑን ብትገልጽ ማስረዳት አለባት እንጂ ለዛውም ሰበር ላይ አይደለም። ደግሞ እንደዚህ አይነት ፍሬ ነገርም መገለጽ ያለበት ይሄ አሊጌሽኑ ፋክት አለም። ከተከሳሽ ጋር የሚያገናኘው ነገር የለም። እንዲህ አድርጎታል ተብሎ የተገለጸበት የተነገረበት ነገር የለም። ስለዚህ የግድ መካድም አያስፈልገውም። ስለዚህ ይሄም ከቅድሙ ከጠቀስነው የሰበር መዝገብ ጋራ በተለይ ስነስርዓት ጉ እንግሊዝኛ ቅጂውን ስናነብ መሰረታዊ የሕግ ስህተት ነው ማለት ነው። እስካሁን እንግዲህ በርካታ የሰበር መዝገቦች አይተናል። በመጀመሪያ ላይ ያየነው ባለመካዱ ምክንያት እንደታመነ የሚቆጠሩ ጉዳዮች ምን እንደሆኑ በትክክል የሰበር ችሎቱ የስነ ስርዓት ሕጉን ድንጋጌዎች ተፈጻሚ ያደረግባቸውን ውሳኔዎች አይተናል። ሁሉም ውሳኔዎች ላይ በግልጽ እንዳየነው ነው የአሊጌሽን ፋክት ከተከሳሹ እውቀት፣ ከተከሳሹ ሁኔታ፣ ከተከሳሹ ድርጊት ወይም ደግሞ አል ድርጊት ጋር የተገናኘ ፍሬ ነገር እንደመሆኑ መጠን በእንግሊዝኛው አሌጌሽን ኦፍ ፋክት ነው። አልካደም ተከሳሹ። ስለዚህ እንደታመነ ተቆጥሮ ውሳኔ ተሰጥቷል ማለት ነው። ከዛ ውጭ ባሉት በሁለቱ መዝገቦች ግን ምንም አሌጌሽን ኦፍ ፋክት አይደለም። ከሳሹ ብቻ ሊያውቀው የሚችል ተከሳሹም ሊክደው የማይችልበት ዝርዝር ፍሬ ነገሩ ፍጹም ከተከሳሽ ጋር የማይገናኝ ነው። ለዛውም ደግሞ ሰበር ደርሶ ነው እንደታመነ ይቆጠራል የተባለው፣ ስለዚህ የሆነ ስህተት የተሰራበት ነው። ስናጠቃለው እንግዲህ አንድ መሰረታዊ ቁም ነገር ለምንድን ነው ይሄንን ውይይት ማንሳት የፈለግኩት በዋነኛነት ህጉንም ለማብራራት ወይም ደግሞ ዝርዝር የሆነ ገለጻ ከመስጠትም አንፃርም ብቻ ሳይሆን ይሄ ድንጋጌ በተለያየ በርካታ ፍርድ ቤቶች በተዛባ መንገዱ ተፈጻሚ እየሆነ አንዳንድ ከሳሽን ተጠቃሚ ለማድረግ አንዳንድ ተከሳሽን ደግሞ ለመጉዳት ፍርድ ቤቶች አለአግባብ እየተጠቀሙበት የሚገኝ እንደመሆኑ መጠን የዳኝነት ስርዓቱ ላይም ጥላሸትም የሚቀባ ጉዳይ እንደመሆኑ መጠን ለአንዳንዱ ማስረጃ ሳያቀርብ እንደታመነ ይቆጠራል እንደታመነ ይቆጠራል እየተባለ ውሳኔ ይሰጣል፣ ለአንዳንዱ ደግሞ ኢቨን ማስረጃ ቀርቦ ራሱ ሳይካድም ማስረጃ አላቀረበም፣ የማስረዳት ግዴታውን አልተወጣም እየተባለ ውድቅ የሚደረግባቸው ሁኔታዎች አሉ። ስለዚህ በአንድ በኩል ፍርድ ቤት ሲወደው እንደታመነ ይቆጠራል ወደሚለው ነው የሚሮጠው። በነገራችን ላይ ፍርድ ቤት እንደታመነ ይቆጠራል ከማለቱ በፊት ሁለት አርባ አንድ ላይ መሰረታዊ ግዴታ ተቀምጦበታል። ምንድን ነው በግልጽ ባለመካዱ ምክንያት ፍርድ ቤቱ ሊያውቀው ባለመቻሉ አንድ ድምዳሜ ላይ መድረስ ካልቻለ ማድረግ ያለበት ይህንን ፍሬ ነገር ወይም ደግሞ ይህንን አሊጌሽን ኦፍ ፋክት ተከሳሹ የሚያምንና የሚክድ መሆኑን መጠየቅ መቻል አለበት። ዋና ዓላማው የ241 የሚካዱና የሚታመኑ ነገሮችን መጠየቅ ነው። ስለዚህ ፍርድ ቤቱ ይህንንም ግዴታውን ሳይወጣ በሌላ በኩል ደግሞ ከሳሽ ክሱን በዝርዝር አቅርቦ የማስረዳት ግዴታውን ሳይወጣ አንዳንድ ጊዜም ደግሞ ተከሳሹ ክዶ በዚህ መልኩ ባለመካዱ በግልጽ አይደለም፣ በመሸሽ ነው ተብሎ ሌላ አቃቂን እየወጣበት ውሳኔ መስጣቱ ተገቢ አይደለም። ፍርድ ቤት ላይ ሙግት መለየት ያለበት በማስረጃ ነው። ሁሉም ትጥቅኑ ይዞ ተከሳሽም ከሳሽም በመሪ ደረጃ ሁሉ ነገር እልባት ማግኘት ያለበት ፍሬ ነገሩ መንጠር ያለበት በማስረጃ ነው። ስለዚህ በጣም በልዩ ሁኔታ በጣም በጥቂት ጠባብ በሆኑ ሁኔታዎች ነው ባለመካዱ ምክንያት እንደታመነ ይቆጠራል በሚል ውሳኔ መስጠት የሚገባው በተለይ ሁለት አርባ አንድ መሰረት ተጠይቆ ተከሳሹ አሁንም እንዲሁ የተደበሰበሰና ግልጽ ያልሆነ መልስ በሚሰጥበት ጊዜ ፍርድ ቤቱ ሌላ አማራጭ የለውም፣ ውሳኔ መስጠት አለበት። ሌላው ልብ በሉ፣ በግልጽ ባይካድም ራሱ ፍርድ ቤቱ ተጨማሪ ማስረጃ የመስማት ዲስክሬሽን ወይም ደግሞ ስልጣን እንዳለውም ሊታሰብበት ይገባል። ስለዚህ በአጠቃላይ ይሄ ድንጋጌ በጣም በጥንቃቄና በጠባቡ መተርጎም አለበት የሚለውን ሀሳብ ለማስተላለፍ ነው። የዛሬው ዝግጅት እንግዲህ ይህን ይመስላል። ትንሽ ረዘም ያለ ዝግጅት ነው። ወደዳችሁ ተስፋ አደርጋለሁ። ሌላ ጊዜ ደግሞ በተመሳሳይ ዝግጅት እመጣለሁ። ስላዳመጣችሁን አመሰግናለን።